ሰላም ውዶች እንዴት ናችሁ? የሄሉ ፋሚሊዎች ደህና ናችሁ? ያለሁኝ ይመስገን ደህና ነኝ። በጣም በስንት ጊዜ መጠውኝ እና ብዙ ምን ያልገባም ግን የሄሉ ነገር በጣም ገርሞኝ በጣም በጣም ማለት ነው እንዴ ተመልካችን እኮ ጭጭ ነው ያደረገችው። ማሬም ይ ተመልካችን በጣም ነው የሚወዷት ለእሷ እንዴት እንደሚከራከሩላት ግን ማን ነው ዩቲብ ላይ ሁሉንማ? ያለው ዩቲብ ላይ እሷን የሰደበ ባይሆን ከያብጋ ሁኚ እንደዚህ እንደዚህ እንደዚህ ብሎ ነው የነገረዋት። አይ ሄሉ ታይ ታይ ታይ፣ ይሄ ይሄን ትላንት ያንቺ ላይ ያየሁት ባህሪ ማርያምን አንቺ ላይ ያለ ባህሪ ነው ያየሁት። ምን ሆነሽ ነው እንደተቀየርሽው? እረጥሩ አይደለም እስቲ ከነሩታ ተማሪ ከናብሪሽ ተማሪ እንደናብሪሽ እና እንደ በቃ አብሪሽን ታይ፣ ወንድ ነው ከሩታ በላይ ተሰደባለ እንዴ ከሩታ የበለጠ ያውም ከስንት ህዝብ በላይ ቪው አላት ማለት ነው እየሰደባት እንኳን አንድ ቀን ወታ እንደዚህ መልስ ተመልሳ አታውቅም። እንኳን አንቺን እንኳን ተናግሮ ሳይሆኑ ይሄን ተይ፣ ከያብ ይሻልሻል። ከያብ ጋር ይቅርያብን ይቅርታ ጠይቂ ምናምን በሚለው ነው ጓደኞችሽ እና አንድ ደም ጂጂ ደሞ ጂጂ ደግሞ ታውቂ በጣም ነው ምትወዱሽ ለአንቺ በጣም ቦታ እኔ ነው እንደ አንቺ ምንድን ተናገርሽ እያልኳት ራሱ ኮመንት ላይ እንትን እያልኳት ነበር። ምክንያቱም እኔ በፊት ገብቼ ቲክታክ ላይ አወራለሁ እነሱ አሁን እዚህ ላይ አቁኝም እንጂ ቲክታክ ላይ ከእነሱ ጋር በጣም ነው ማወራው እና ረብስዋግ በጣም ነው ግን የገረመኝ የምር ሄሉኔ፣ ከአንቺ መቼም እንደዚህ አይነት ነገር አልጠብቅም። ምክንያቱም ተመልካችን እኮ መናገር መና እንዲህ ለተመልካች መልስ መመለስ አይጠበቅብሽም። ምክንያቱም ተመልካች ያየውን ነገር ነው ኮመንት የሚሰጠው አስተያየት የሚሰጠው ቪዲዮም ሰርቶ የሚያየውን ነገር ምክንያቱም ማንም ሰው ከአንድ ሁለቴ ይቅርታ ከጠየቀ ይቅርታ በይልልሽ ይችላል። ሲቀጥል ደግሞ ያው የአንቺ ሁኔታ ነው ወይ ምን ነው ራሽን አካበሽ ለሚሉት ከሆነ ማለት ነው፣ ማንም የፈለገውን አስተያየት መስጠት ይችላል። እንዲህ ወይ ሄሉ፣ እኔ ትላንት ማለት ነው ቪዲዮሽን ስሰማ ይባል በጣም ተቀየርሽ፣ ምን ሆነሽ ነው ግን እንዴ የድሮ ሄሉ የድሮ ሄሉ ሁኝ ማሪ። ምን እንዴ ድሮ መርሳት መልሺ። ሰው ራሱ መጥፎ ነገር ሲያወራ ራሱ ቼክ አታርግ። የምር የሆነ በቃ እንደ ፈለጋችሁ ነው። እኔ ራሴን ራሴን የማቆም እንትል ዛሬ ምን ተገኝቶ ነው እንደዚህ ይሁንሹ? ግን የምር በጣም የገረመኝ የትላንዱ ሁኔታሽ ማለት ነው። እና ይደብራል። ከተመልካች ጋር እልቃት እያያዥ ሲቀጥል ደግሞ አንድ ሁለት ተመልካች ከተናገርልሽ፣ ለነዛ ራሱ ለተናገሩሽ የምታውቂያቸው ናቸው ብዬ አስባለሁ። ምክንያቱም ስለምታውቂያቸው ነው እንደዚህ ሆንሹ። ቢያንስ ለነሱ በውስጥ መናገር ነው እንጂ ለአንድ ሁለት ሰው ለአንድ ሁለት ሰው ብለሽ የምር ተመልካችን እንዲህ ባትናገሪን ደስ ይለኛል። በጣም ነው የሚወዱሽ፣ በጣም ነው ለአንቺ ቦታ ያላቸው ቢናገሩሽም ራሱ ለአንቺ በማሰብ ነው እና የሰደበሽም የለም። ሄሉ አስቢበት፣ ይቅርታ ተቀበይ። እና ደግሞ አንዳንዱ ደግሞ ከእንዳልክ ጋር ውኝ በሚል ነው እንጂ ሄሉ እንደዚህ ናት ሄሉ እሷ እንደዚህ ናት፣ ጠበረች፣ እንደዚህ ሆነች፣ ተቀየረች ብሎ አንድ ሰው አስተያየት የሰጠ ሰው የለም። ግን በቃ ይቅርታ ተቀበይ። ጥሩ ልጅ ነው እና ደግሞ ወይ ከእንዳልክ ጋር ውኝ፣ እኔ ከእንዳልክ ጋር ነው ብሎ ምናምን የሚጽፍ ሰው ነው እንጂ አንቺን የተናገረ ሰው የለም ነበረ። ግን ምን ሆነሽ ነው ሄሉ? እንዴት እንደዚህ ተቀየርሽው? ማርያም እና የትላንቱ ቪዲዮ ስላልወጣሽ ነው እንደ እንደዚህ ቀይር፣ ንግግርሽ፣ ሁኔታሽ በቃ አንዳንድ አረካታሽ ማለት ነው። በጣም ዲፍረንስ አለ ከበፊቱ ማለት ነውና አትቀየሪልሽ ነው እና ደግሞ ብታቂበት ማለት ነው ብታቂበት ብትቀውሽ ደግሞ አንድ ይስሩብሽ ማንም ሰው እየሰደበሽ፣ አንቺ ነሽ እኮ የምትፈምምሽ አታቂም አጣቂም እንደሄንን ወይ እናቴ እንደ እንዲ እንዲ እኔ በጣም ነው የገረመኝ። ማርያምን ማለ በጣም ነው የምወድልሽ በጣም ነው ስንት ዓመት ሆኖ ለምከታተልሽ ከእንዳ ከእንዳ እኔ ራሱ ከእንዳልጋ አልጋ ብትሆኚ ደስ ይለኛል። ደስ ይለኛል ነበር ስል ነበረው ምክንያቱም ፍቅራችን ስለማቅ ማለት ነው ግን ያብ ደግሞ ያሳየው፣ አሁንም ልንገርሽ አይደል፣ ያብን በአንዳንድ ነገር ጠረጥራለሁ። ምክንያቱም እሷን ልጅቷን አምቶ በአንቺ ፊት ይቅርታ ቢጠይቃት ከዚህ በኋላ እንደዚህ አይነት ነገር ብሎ በሳፊት ቃል ቢገባልሽ ደስ ይለኛል። አሁንም ቢሆን ማለት ነው፣ ግን እስከ ቤተሰብ ደረጃ ከመጣ ይሁን ይቅርታውን ተቀበይ ችግር የለው። እንግዲህ ብዙ ነገር ተምሬያለሁ ምናምን ብለሻል። ከዚህ በኋላ መጣም ሄደም ምንም ላይመስል ይችላል። ግን ተመልካችን አቱ ቀሺ ተመልካች እንዲያለኝ እንደዚህ ወይኔ ለተመልካች ያለሽ እንትን በጣም ይደብራል። እና ደግሞ ሪፖርት አደርጋለው ያልሺው ነገር ነው የገረመኝ። ምን ማለት ነው ሪፖርት አደርጋለሁ ማለት? ሲቀጥል ደግሞ የመዳም ቅሞች ናቸው የሚሰሩት ወይም ከመዳም ቅሞች ጋር ብቻ ልክ እንዳት ምን እንዲህ እስኪ ሩታን እንኳን የወለደችዋን ሩታን እንኳን አለወለደችም አሸንጉሊት ነው እንደዚህ ነው እንደዚህ ነው ብሎ እየተናገሩ እንኳን አንድ ቀን አንድ ቀን ራሱ ከመጀመሪያ እስከ መጨረሻ ስንት ነገር ተናግሯት የእንትን አካውንታቸውን አዘጋለሁ ሪፖርት አድርጋለሁ አንድ ቀን ብሎ አያውቁም። አብርሃምም ይሁን ሩታም ቢሆን ይህ እሱ በቃ እናንተ የሚለውጥ ነገር ከሆነ ተለወጡ ነው የሚሉ። ማርያም፣ በዚህ ነገራቸው ነው በጣም ነው የምኮራባቸው። ማንም አዳሜ በሷን በሱ በነሩታና ባብርሽ ላይ ይሰሩት ማርያምንም እነሱ ግን ጭንቅላ ሰላላቸው ይስሩ ምንም ይበሉ እኛ ሆነን አንገኝም ብሎ ነው እስከ ዛሬ የሰሩ ያሉት። ግን አንቺ በጣም ነው የገረምሽ። በጣም ነው ለየት ያልሺው። የትላንቱ የትላንቱን ንግግርሽ ማሬ ምን በጣም ዲፍረንስ አለው። በጣም ማለት ነው። እንደዚህ አትሁን፣ ተረጋጊ። ኦዲንስሽን በደም ማርገሽ ያጂ እኔ እንኳን ቲክታክ ጂጂ ባለ ሳለ እንደው በደም ማርገ ነው ማውራቸው። እገባለው አወራለው፣ ሀሳቢ እንሰጣለው። በፊት ከእንዳልክ ጋር እንዳ እያለሽ አሁን ላይ ራሱ ከብላይ በኮመንት ምናምን ነው ብዙም ጊዜ እንትን የምለው እና እከታተልሻለው። ግን ምንም ያህል ክፉ ቢሆንም ራሱ ለአንቺ ክፉ ነገር ተመኝቶ ሳይሆን እንደዚህ አድርጊ እንደዚህ ነው ያ ብን ይቅርታ ጠይቂው በሚለው ነው የተናገሩሽ። እና ደግሞ አንዳንድ ነገር ጣለች የምት ጂጂ ናት ጂጂ ናት እንደዚህ አድርጊ ይሄዱ በጣም በቁጣ መንፈስ ምናምን የሆነ በቃ በንዴት የለም የምታረጊያቸው ነገሮች አናዷት ነው። ሲቀጥል ደግሞ ማንም ይስራብሻ አንቺን፣ እሺ ከመፈምሽ እነሱ ባይሰሩ ማን አይቶ ማንስ እንትን ይላልና ማን ይፈምሳል።